አመጹ በይፋ ታወጀ። ሳጥናኤል ከጎን ያሰለፋቸውን በሚሊዮን የሚቆጠሩ መላእክት ይዞ የራሱን መንግስት እንደሚያውጅና ከእንግዲህ እንደማይታዘዝ በድፍረት ተናገረ። በዚያች ቅጽበት ሰማይ ተናወጠ። ብዙዎቹ መላእክት በታላቁ አለቃቸው ትዕቢት ታውረው ፈጣሪያቸውን ካዱ። በሰማያት የነበረው ዘላለማዊ ሰላም ተሰበረ። ጸጥታውን በአንድ አስፈሪ የጦርነት ነጋሪት ድምጽ ተተካ። በታማኞቹ መላእክት ሰፈር ለቅጽበት የድንጋጤ ዝምታ ሰፈነ። ወንድሞቻቸው እንዴት ፈጣሪያቸውን ሊክዱ ቻሉ? የሳጥናኤል ግርማና የተከታዮቻቸው ብዛት ለቅጽበትም ቢሆን ተስፋ የሚያስቆርጥ ግዙፍ ጥላ የጣለ ይመስል ነበር። በዚህ የጨለማና የውዥንብር ቅጽበት የትዕቢት ጩኸት ሁሉንም ድምፅ የዋጠ በሚመስልበት ሰዓት አንድ ድምፅ ከታማኞቹ ሰፈር ተሰማ። የጦርነት ነጋሪት አልነበረም የቁጣ ግጭትም አልነበረም ይልቁንም ቀላል ጥያቄ